ወይ ጌታ ወይ አየኝ እንደ ኢየሱስ። ወይ ሐኪም ቤት ሄደሽ ታውቂያለሽ? አዎ እየሄድኩ ነው በየቀኑ ክንን እንኳን አልጨረስኩም። ፍን የአንቺ ነገር ለሐኪም እንኳን እኮ ግልጽ አለ። አዎ አንቺ እየተሰቃየሽ ነው፣ እነሱ የሚሉት ነገር ሌላ ነው፣ ያሱልሽ መድሃኒት ሌላ ነው። ር ሰበርኩት

ከውጭም ያለውን ሰልፍ አየሁ። አሜን፣ እውነት ነው። ሻደል አሜን። ድንገተኛ ድንገተኛ ድንገተኛ ድንገተኛ በረከቶች ወዳንተ ይመጣል። አሜን። በትህን ለእግዚአብሔር ስትይ፣ አሜን። ጊዜህን ለእግዚአብሔር ስትይ፣ አሜን። ጨለማ አይሆንም። አሜን። በኑሮች ጨለማ አይሆንም። እግዚአብሔር ባዶነትሽን በሙላ ትቀይራለሽ። የትውልድሽን በረከት በያለሻል። ያንች ጉዳይ ነብዮች ጋር አይደለም፣ ፓስተሮች። ያንች ጉዳይ እግዚአብሔር ጋር በኢየሱስም ከተያዘበት አብሎ መንጋ ጋር ነጠቀ

ስድስት ዓመት ወዲህ ቁንጭ እንድትል እንደ ሕፃን እንድታለቅስ ተስፋ ቢስ እንድትሆን ያደረገህ መሳሪያ ሰበርኩታል። አሜን። ስንት ዓመት አልኩ? ስድስት ዓመት። ምን ታስታውሳለህ አንተ? ትክክል ነው። ከስድስት ዓመት በኋላ ወደ ጌታ ከተጣበቅኩ ጀምሮ ነገሮች ሁሉ ተዘጋግተው ወደ ብርሃን መምጣቱ አናዷቸው። እነ ብርሃኑ የሰሩትን ጨለማ ዛሬ በብርሃን ቀየርኩታል። አሜን። አስማታቸውን ድግምታቸውን መትቸዋለሁ። ሟርታቸውን መትቸዋለሁ። አሜን። በኢየሱስ ስም ከዚህ ሰዓት ጀምሮ መከናወን ይሁን። አሜን። ድንገተኛ ድንገተኛ ድንገተኛ ድንገተኛ በረከቶች ወደ አንተ ይመጣል። አሜን። ጉልበትህን ለእግዚአብሔር ስጥ። አሜን። ጊዜህን ለእግዚአብሔር ስጥ። አሜን። በተረፈ አትዞር። አሜን። ሲያልዞርም በል አልዞር። ጊዜ እየደረሰ ነው። የሆነ ጣል ይወጣል ነው። አንተ ሰውዬ እየጠበቀው ነው አደለ? ጌታ ምስክር ጌታ ነው ያለን። ሂድ ተገናኘው አሁን አሁን ዛሬ በቃ ጌታ ከተናገረኝ በውሳኔ እጸናለሁ ብለሃል። ይኸው እግዚአብሔር እየተናገረ ነው። እጣ ወጥቶልሃል። አሜን። እሺ። እጣ ወጥቶልኛል፣ እጣ ወጥቶልኛል። አትቆምም፣ ትሄዳለህ በለዋለኝ። ጌታ አሜን። ውሰድ። በኢየሱስም ስም አሜን። ተፈጸመ አሜን። እስኪ አንቺ ተቀየረ ነገሯ የኔን ቤት የኔን ኑሮ የኔን ነገር እግዚአብሔር ሆይ አታይም ወይ ያልሽ ነው አይደለ? እውነት ነው። ለብዙ ሰው ነግረሽ መፍትሄ አግኝተሻል አላገኘሁም። መልስ አግኝተሻል አላገኘሁም። እንደውም እኮ የሰው ምላስ ይሰብራቸዋል አይደል እንዴ? እውነት አይደል? ትክክል ይሰብራቸዋል። ተስፋ አስቆርጣቸዋል። አሁን እዚህ ልቧ ያዘነባት ሴት ልጅ አይደል መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በዚሁ ክፍል ላይ ኢሳይያስ 9 አንድ ላይ ግቡና አንብቡ። እንዲህ ይላል ተጨንቃ ለነበረች ነፍስ ይልና ከመቼ ወዲህ ከእንግዲህ ወዲህ ጨለማ በኑሮሽ ጨለማ አይሆንም። እግዚአብሔር ባዶነትሽን በሙላት ትቀይራለህ። የትውልድሽን በረከት እኔ የምልሽ ገነት ማነች፣ ተከናወኝ በጌታ ሂጂ እና ተከናወን። የአንቺ ጉዳይ ነብዮች ጋር አይደለም፣ ፓስተሮች ጋር አለሉ። ያ የአንቺ ጉዳይ እግዚአብሔር ጋር በኢየሱስም። ከተያዘበት ከአውሬው መንጋ ጋር ነጥቄ፣ አንቺ አሁን ፈውስ ነው በረከት ነው የምትፈልጊው? ሁለቱም ፈልጋለሁ። አውሬው ይመታ በረከታቸውን የበላ ይመታ። በሽታ ያስቀመጠባቸው ይመታ። አሜን። እሺ፣ እኔ በእምነት እጸልይልሻለሁ። ዛሬ ግን ከጭንቅላትሽ ላይ የሆነ ነገር ይነሳል። አሜን። እሺ፣ አልሞትም በይ እስኪ፣ አልሞትም በህይወት እኖራለሁ በይ፣ በህይወት እኖራለሁ። የእግዚአብሔርን ማዳና ያለው በይ፣ የእግዚአብሔርን ማዳና ያለው። አሜን። ሐኪም ቤት ሄደሽ ታውቂያለሽ? አዎ፣ እየሄድኩ ነው በየቀኑ። ክኒን እንኳን አልጨረስኩም ወይ ጌታ ወይ ሙሉ የተረበሸ ደስታ የሌለበት ህይወት፣ ለሰው ይምሰል። ስትታይ ብቻ ሰላም ትመስላለች፣ ሰላም የላትም አለኝ ጌታ። ረፍት የላትም፣ ደስታ የላትም። እንዲህ ብላ እንኳን የልቧን የምትነግረው የሆነ ሰው የላትም። ከገባችበት ሁኔታ ሊያወጣት ሊረዳት የሚችል ሌላ እጅ የለም ከእግዚአብሔር እጅ በቀር። እግዚአብሔር እጁ በላይሽ ላይ ትሆን አሜን ኢቭን ያንቺ ነገር ለሀኪም እንኳን እኮ ግልጽ አይደለም አዎ አንቺ እየተሰቃየሽ ነው እነሱ የሚሉት ነገር ሌላ ነው የሚያዙልሽ መድሃኒት ሌላ ነው ዛሬ ሰበርኩት ወይ ልክ ነው ወይ ወይ ወይ ወይ ልክ ነው ጌታ ወይ ላንተ ይታይ የእኔ ነገር ብየዋለሁ ያንን የመቶ አለቃ ኢየሱስ እንዲያለው እመን እንጂ ከራስ ጸጉርሽ ጀምሮ እስከ እግር ጥፍርሽ ሰውነትሽን የሚያቃጥልሽ ነገር ነው። እሳት ነው። አንዱ ሌሊት ሁለት ሌሊት ነው የሚሆንባት፣ አይነጋላትም። ጭንቅ ነው። ልክ ሲነጋ ሰው ሲያያት ምናምን ሰላማዊ ሰው፣ ደስተኛ ሰው ትመስላለች። ዛሬ ራይት ነው። መንፈስ ቅዱስ የቀጠራ ሴትች ሴትች የአምላክ የእግዚአብሔር የሞተ ሲቀሰቅስ አይቸዋል። ተስፋ የተቆረጠባቸውን ተስፋ ሲቀጥል አይቻል በጌታ በኢየሱስ ስም ዘር ማንዘርሽ ላይ ያለውን አውሬ እረግሜዋለሁ፣ አሜን። ጨለማ እረግሜዋለሁ፣ አሜን። በእናትሽ ዘር ማንዘር ውስጥ የነበረ በጌታ በኢየሱስ ስም እና ስልጣን፣ መስከረም ወር ላይ እየጠበቁ ያመልኩ የነበረ የአምልኮ መንፈስ እባብ፣ እባብ፣ እባብ ይመለክ ነበር። ዘራቸው ላይ አያቶቿ፣ ቀድመ አያቶቿ ቤት ምናምን እባብ ይመለክ ነበር አለሁ። ይሄ ውስጥ ልክ መስከረም ወር አጋማሽ ላይ ምናምን ይሄ ውስጥ ጥቅምት ከመግባቱ በፊት እንዲህ አይነት የጨለማ መንፈስ ልምምድ ዘራቸው ላይ ነበር አለኝ። ከዚህ የተነሳ ሰዎች በስራ፣ በኑሮ፣ በትዳር እንዲባረኩ አይፈልግም። ዛሬ ይሄንን አውሬ እግዚአብሔር ይመታዋል። አሜን። እግዚአብሔር ይገለዋል። አሜን። ሲቀኞቻችሁን ብድግ አድርጉ። ከናንተም ዘር ላይ ረግመዋለሁ በክርስቶስ ኢየሱስ ስም። በረከታችሁን የያዘ ዘራችሁ ላይ የተቀመጠ ደስታችሁን የማይፈልግ አታገቢም አትወልጅም፣ የሚል አታገባም አትወልድም አትሰራም አትባረክም የሚለው በናዝሬቱ ጌታ በኢየሱስ ስም ረግሜዋለሁ። በኢየሱስ ስም ረግሜዋለሁ። በኢየሱስ ስም ረግሜዋለሁ። አሜን። የሰማይ አምላክ እግዚአብሔር እንደዚህ አለ፣ በጭንቅላትሽ ውስጥ የተሰወረው እጢ ሰም በሳት እንደሚቀልጥ አቀለጥኩት አለ። አሜን አሜን። ሙሉ ሰውነቷን እያሰቃየ ያለው እዚህ ጭንቅላቷ ውስጥ የተቀመጠ ኬዝ ነው አለኝ ጌታ። ራሱን እጢ ነኝ ብሎ ከሐኪም ተሰውሮ ቁጭ ብሏል። ለመጀመሪያ ጊዜ ነው እዚህ ቤት የመጣሽው። ዛሬ ለመጀመሪያ ጊዜ የመጀመሪያው ታምራት ያገኝ ማን ነው አሁን? አማኝ ከኔ ጋር በእምነት ተስማምቶ የሚጸልይ ይሄ አዋጅ እንዲቀየር የሚፈለግ ላስቸግራችሁ። አንድ ሰከንድ በእግሮቻችሁ። እኔ አየሁትን አይቼ ነው። እግዚአብሔር ግን ጣልቃ ይገባል። አንድ ሰከንድ ልስጣችሁ። ሁላችሁ በልባችሁ ላይ እንደሞላ ጸልዩላት። አባቴና አምላኬ እግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን ለዚህች ብላቴና ጸልያለሁ። በህይወቷ ላይ የከበደባት ሥጋና ደሟ ላይ የተቀመጠ የትኛውም የበሽታ ጉልበት አሁን ይመታ የጨለማ መንፈስ አሁን ይመታ የበሽታ ኃይል ሁሉ ሰንበሳት እንደሚቀልጥ ከለዋ ላይ ይቅለጥ ከዚች ማይክሮ ሰከንድ ጀምሮ ሰውነቷ ድኖ ይቀር ሰላም ሆኖ ይቀር ተፈውሶ ይቀር የሚፈልግሽ አያገኘሽ በኢየሱስ ስም አያገኘሽ አሜን አዋጁን በአዋጅ ሽረነዋል አሜን አዋጁን በአዋጅ ገልብጠነዋል አሜን የእግዚአብሔር ክንድ በኃይል ተገልጧል በልጁ በክርስቶስ ኢየሱስ ደማት አጠብቋት ሰውነቷ ድኖ ይቀር በኢየሱስ ስም አሜን ጠጭ ውስጢ አንቺ ያመኛል ከምትለው ውጭ ስለሷ ምንም የምታውቂው ነገር የለም፣ አይደል? ውሎዋን አዳሯን ታውቂያለሽ? አይ አላቅም። ስቃይዋን አታውቂው? አላቅም። አንቺ እንደ ሰው ተኝተሽ ነው። በዚህ ሳይድ ሙሉ እኮ ያመኛል። በዚህ ሳይድ ብቻ በላይሽ ላይ የተቀመጠ እጢ ሰንፈሳት እንደሚቀልጥ ከላይሽ ላይ ጠቀለጠ በየሶስቱ ሰው ንግሥት ማነች ንግሥት ማነች እ ተፈውሻለሁ በይ አጨብጭሙ ለጌታ ክበል